በውስጥ ብገባው እንደዚህ ነው በቃ እውነቱ ሲነገራችሁ ለምን ታለቅሳላችሁ? የማይመለከታችሁ ሰዎች እኮ አሁን እኔ ስለ እኔ ቢወራ አይ ዶንት ኬር አንደኛ፣ ስለ እኔ ህይወት አምጥቼ እኔ ከሰጠውሽ ማውራት መብታለሽ። በ ከዛ ውጭ ደግሞ ልክ መተሽ ኮመንት ላይ ሰሰፊ ይሄ ብዬ እኔ ፍቅር አይ ላቭ ዩ ማይ ላቭ ማይ ስዊት አርት ብለስ ብለስ ብለስ ዩር ኪድስ ፋሚሊ ከጎን አስቀምጠነዋል። እንደውም ከዚህ በኋላ ብለን ሲር ሜሪጅ ብለን ጊፍት ስትሰጡን አንናገርም ጥሩ ባል መሆኑን ካላረጋገጥን፣ እናንተን ደስ እንዲላችሁ ብለን አውቀን የምንላችሁ ነገር አንላችሁም። ከዚህ በኋላ በቃ ፊታችሁን አይተን ትክክለኛ ደስታ እንዳላችሁ ስናቅ ብቻ ነው ብለ ሲር ሜሪጅ የምንል በእንዴ አበዙት እኮ የምረዝርን ቡጥ ከአራት መቶ ሰው ህይወትች ላይ ደስተኛ ከሆች አለመሳደብ ነው እዚህ መጠሽ ኮመንት በቃ። አሁን እኔ ብዙ ሰው ተናግር ያለው እዚያውን የተናገርኩ ነው አደል ስናገር ጥሩ ህይወት ካለሽ ሂሮሀብት ኮ ባክንፎርስ መሄድ በኮመንት ቁጭ ብለሽ ማዳመጥ ነው በቃ። ጓደኛሽ ካለች ትሰማለች። እንደዚህ አይነት ህይወት ካላት እንዲያውም ጎበዜ ዜ ልቤን ነገርሽልኝ እያልሽ መስማት ሲጠበቅብሽ ማጨብጨብ ኮመንት ላይ መጠሽ፣ ይህ ያስጠላ ህይወትሽን። ሽን ግን ሁን ኢቨን በራሴ ሙድ ብሸቀብ ራሴን ነው ምሸቅበው እንጂ ሰው አልሸቅብም ጋይስ ሙዚቃዬን ነው ምሰማ ገብቼ ኦር ሳምቲንግ ኮፊ ነው የምጠጣው ምናምን አንቺ ግን ህይወትሽ ደስ ስላላለሽ ሰውን እኮ መጥተሽ መሳደብ አይጠበቅብሽም በዛ ላይ ይሄ ትዳርን እንደገነት የምትቆጥሩ ሰዎች አላችሁ እንዴ ትዳር በኛ ነው እንዴ የተጀመረው ጋይስ በእናት በአባትሽ እየተፈታ እየተጋባ እንዴ አባትና እናትሽ የኖሩት ምንድን ነው እኛ ላይ መጣችሁ ልክ ፕሬዝን ብሬክ የምታደርጉብን እንደውም ለእኔ ጀግና ሴት አሁን ላይ በራሷ ኮንፊደንስ ያላት ይረድብን እያለች ቤት ውስጥ ከምትቀመጥ ራሷን ቴኬር እና ሪስፖንስብሊቲ የምትወስድ ሴት ናት። ለእኔ ጀግና የአራዳ ልጅ ምንድን ነው ስትባል፣ የድሮ ሙድ ይዘ እናቱም ይረዳ ትላለ፣ የታክሲ ጥቅስ ይዘ እሱ ተበልቶበታል። ይሄ ምድር ላይ የቆየ አማርኛ፣ አሁን ራስህን በቻልክ ምድረፈሳ በአርባ ዓመታችሁ እናትና አባታችሁ ቤት ማትወጡ ደግሞ ያንን መጣችሁ ጀጅ ልታረጉ ነው። እኔ ኮንፊደንስ የለሽ መጣሽ የመናገር ምድረ በቅት እንዴ እኔ መሆናችን አልኩሽ እኮ እኔ እኮ እዚህ ጋር ሳዘምርብሽ ማድረግ ያለብኝን ነገር አድርጌ እንደ ወንድ ቀጥ አድርጌ ህይወት የመርቼን ፈሳን ሄደብኝ እያልኩ አባይ አባይ ማለቅ ስመሰለሽ እበት እኔ ለመሆን ምትመኝ ማሚዬ እኔ ማስጠልቶኛል። እንዲያው እዚህ ላይ ትኖር የሆነ ላሁንስ ትኖር ትሞት ትዳርም ገሏትም ይሄድ አላቅም። እኔማ እንዴት እንዳስጠለኝ እኮ እንደው ያችን ያህል ትንሿ እንደ ትዌንቲ ፋይቭ እንደ ፐርሰንቷን ቢሰጠኝ እንዲያው ጥሩኝ ቢሄድ እኔ ሶስት ልጅ እንዴት አድ ሀንድ ላረገው ነው ብላም ያለብሱ ሴቶች እኮ አሉ። ጋይስ ክርስቶስ ልጆቼ፣ ምዬ ነው ምናግሽ። እኔ በልጆቼ እኔ አንድ ልጅ እንደዚህ አለችኝ አለች። ሶስት ልጅ አላትም፣ ሁለት ሴት አንድ ወንድ አላት። በቃ ጥሎኝ ቢሄድ እንዴት ላደረገው ነው ብዬ ሀሳብ ይዘኛል፣ እንጂ በቃ እኔ ህይወት እንዴት እንደሚያስጠላኝ እኮ ትላለች። በተለይ ሰክሮ መጥቶ ሌሊት ሲያንኳኳብኝ አውጥቼ አሳልፌ እንዳሰጠው የልጆች ያባት ነው፣ እንደው ቤተሰብስ ምን ይለኛል፣ ጎረቤት ምናምን፣ እንደዚህ እያልሽ ይህን መነፀር ቂጥ የሆነ ማዲያት ይዘሽ እዚህ መጥተሽ ታላግጭብኛለሽ። እኔ ለአዳምጥሽ አልችለም። እኔ ጆሮሽን ኩርኩር አድርጊና ነቃ ደንጋጥ በይበት ህይወትሽ ላይ ናሴት ለማን ነው የመጣሽ እስትረስሽን አታረግፊ ምረስ ትረሳ እኛ እኮ ተሰጣየን ጋስ ምን አባሽና ትዳር ገነት አይደለም ትዳር ከእግዚአብሔር ነው ሲባል ስንት ሺህ የድሮ ጥቅስ የድሮ ጥቅስ ይዘሽ ትዞሪብኛለሽ እኔ ምድር ላይ የቆየ ራሲ ስሪበት ካልሰራ ደግሞ ባይቸንሲ ወላድ በድባብ ትሄድ ሸኪ በይ

እንጂ ቲዮን ፈራ ወርስ ጥሩ ህይወት ላላችሁ ሰዎች እዚህ ጋር ምንም ማሰሩ ማፈርፈር ካለብሽ ማፈርፈር ነው፣ ሄደሽ ወይ መተጣጠብ ካለብሽ ተጣጥበሽ እንደ ቡፌ ዕቃ መጠበቅ ነው። ባልሽ ከኔ ጋ ምን አባሽ ትሰራለሽ እንዴ? ነው ልክ ልክሽ የምነግርሽ ምድረ አዛባ እዛ ቢረ ጥርምጥምጥ እኔ ምድረ በዙት እኮ ዝም ስላቸው አቀም ስሽ አለ እያንዳንድሽ ከዚህ በኋላ ስነስርዓት ተይዞም አልሆነም። እንግዲህ መንገደኛው ስንሆን ከወደድሽ ትለጠለጫለሽ፣ ቁጭ ብለሽ ትረገጫለሽ። ምረቦ ዘኔ እኔ እኮ ሀያ አራት ሰዓት መቀመጤን እንዴት ነው የምታዩት? አንቺ ሀያ አራት ሰዓት ቁጭ ብለሽ ካላየሽኝ እኔ ሀያ አራት ሰዓት እንደተቀመጥኩ በምን አወቅሽ? እንትን አለሽ እንደ ራዳተር ቁጭ ብለሽ የምታይበት እኔ ወይ አንቺ ታየኛለሽ ወይ ባልሽ ያየኛል ባልሽ ባያየኝ፣ ወይ ኤክስሽ ያየኛል ኤክስሽ ስሽ ባያየኝ፣ እህትሽ ታየኛለች እህትሽ ባታይኝ፣ የአክስትሽ ሊቆጭ ያየኛል። ከአንድ ቤተሰብ አምስት ሰው ምታዩኛላችሁ። የድንቁርናችሁ ጥግ አምስት ስልክ ከፍታችሁ፣ እረ በቲቪ ሁሉ የምታዩኛላችሁ። አንዳንድ ሰዎች የምታስቁኝ ደግሞ ይህን ነው ምንለሽ በኮንፊደንስ ስ ሚ እዛት ዩ

ደነዚ እየመጡ ሰውን ያደንዛሉ። እንደ ትክክለኛማ እውነት ስናገር ሴቶች ኮንፊደንስ ሲኖራቸው እምናገረው ነገር እውነት ሲሆን ትክክል ነው የሚሉት። ወደድሽም ጠላሽ ላሽ ማለሽ አለች ጉች ስ ዳሴ የምናገረው ነገር ኮጣብ አይልም። አንዳንዱ ያለቅሳል ህይወቱን ስለምትናገሩበት። በቃ አንዳንዱ በፌክ ይመጣና ሁሉ ልጭ አድርጎ ይሰርባችኋል። ለእኔ ኮንፊደንስ ያላቸው ሴቶች አንደኛ እናትነታችሁን እነታችሁን በጣም አፕሪሸር ያደርጋሉ። ነው አሜሪካ ላይፍ ላይ አንድ ልጅ እንኳን ትዳር ይዛችሁ በጣም ይከብዳል። ልጅ ይዛችሁ በቃ ኮንፊደንስ ነቃ ደንገጥ ስትሉ ህይወታችሁ ላይ አይወዱም። በቃ እንደ እንትን በቃ የሆነ እንደ ነብር ያደርጋችኋል። እኔ አላለቅስም አልኩሽ እኮ ህይወት ይለ ነገርኩሽ። አስረግጬ ነው የምነግርሽ። እንዴት ስትረእሳ በህይወትሽ ደስተኛ ስትሆኝ ፊትሽ ላይ ይሄ እንደ ቂጥ ያለ መነፀርሽን ስታወልቂ ነው ይሄ ማዳያታችሁ እነግርሻለሁ አስረግጬ ነው የምነግርሽ መጣ ከዛ በፊት መጣሽ ተሳደቢ እንደ በር ዘግጭ እንዳንቺ ማልቀስ አለብኝ ወይ መዘፍዘፍ አለብኝ ወይ ጥሎኝ ደግሞ እያልኩ ማልቀስ አለብኝ የለብኝም ለምንድን ነው ላይክ ፕራውድ ማታረጉ? ሴቶች በጣም ጎበዝ ሲሆኑ ራሳቸውን ሲጠብቁ፣ ይህስ ላይክ ጀለሲ በቃ ይሄኔ? ናት ዊኒኒ ራሴ ረበሉ እስኪ፣ እንደዚህ እንደዚህ ረበሉ፣ የኔ ፍቅር አላ ኮንፊደንስን በዚህ ነው የማየው፣ የሴት ልጅ ኮንፊደንስ። የቅናት መንፈስ ያለባችሁ አውሬ ፊቶች አላችሁ፣ አንዳንድ ሴቶች። ሴቶቹ ራሳቸውን ሲጠብቁ አትናደዱ። ሴቶቹ ብዙ ወንዶቹ አይናገሩም ብዬ ማሰብ፣ ሴት ነኝ እኔ አሉ። አንዳንድ ጥላሸት ቢታጠሙ ማይጸዱ በቃ እድፋሞች ህይወትሽ ላይ ቁጭ ብለሽ ወስከምቢያ ደፍተሽ ክክና ምስር ምትለቅም ከካም ክኳንም ትሰሪያታለሽ። በሰለጠነ ሀገር ጠጅም ትጠምቅያለሽ እንጀራሽንም ትጋግሪያለሽ። እኔ አለርመጠመጥም መስራት ያለብኝን ነገር ነው ምሰራው። ስሰራም ታቂኛለሽ፣ ዝን ጠምጌ ነው ምሰራብሽ እንዴ። ምረ ወስከምቢያ ፊት አስቸገሩኝ እኮ እየመጡ፣ በቃ ይዘፋፈጡብኛል እዚህ ላይ ስራ መስራት የምክር አገልግሎት አብሬ እዚህ ሰው ግራት ሲሆን ደግሞ አባ ገብርሀናን የምመስላት ሴት አለች። ሀንዬ ማይ ላቭ ቴንክ ዩ ኒውድ ቴንክ ዩ ሳርዬ ቴንክ ዩ ሄሉዬ ሀንዬ ሁላችሁ ቴንክ ዩ አይላሚት ሰብ እንደዚህ ነው። አን አባ ገብርሀናን እየመሰልኩ የመጣው ሴት ደግሞ አለሽ። እንዲህ ብል እንዲህ ምን ትኛለሽ? እኔ ምድር ላይ ቆይቻለው። እንዲህ ለአንቺ አድቫይስ ምን ሰጥሽ ያውን በነጻ በነፃ አድቫይስ እንደሰጣቸው የምትፈልገ የሆነች የሆነች ነገር ኩርኩር ነከት ተሳረግሽ እያንዳንድሽ ቤትሽን ይመለከታል። እንደዛ ስልሽ አዳምጭና ጻፊበት። ያልተናገርኩት ርስ ካለ ኔክስት ታይም ደግሞ ጠብቂ። ቁጭ ብዬ አባ ገብራናን እድሜ የበለው ይመስሉኛሉ። ከአንቺ አድቫይስ ድባይስ ጭኝ እያሉ ምድር ላይ የቆየው ይመስላችኋል አለመስል አብሬያቸው ስኖር ማሚ ሪባል እንዴት አላስቀምጠን እኮ ነው። የሆነም እንደዚህ ሰውነታችን ቀነስ ብሎ እንደው የሆነ ነገር እንደ ሴክሲ ልንመስል ስንል የምትናደዱብን ሴቶች አላችሁ። ህይወትሽ ላይ ነቃደን ገጥመይበት ትዳርን ላይም ስል አትኖሩት አፕስቴር እና ዳውንስቴር አለ ለመባል የምታኖሩ ሰዎች አላችሁ። ዳስና ሚ ቤቢ እኔ ደስ ብሎኝ ባልሽ ወይ ባሌ ፍሬንድ ቤስት ፍሬንድ መሆን አለበት። ህይወትሽ ላይ እየተሳቀቅሽ የምትኖሪ። ቴንክዩ ቬርማች ቴንክዩ ቬርማች። አቤት ዛሬ ስንደን ነው ፖሽ ፖሽ ፖሽ ፖሽ ፖሽ ብሏል አባቴ። ይኸውልሽ ህይወትን ሳንኳኳብሽ በየቤትሽ እንዲህ ነው ማምዬ። አፈር ልብላልሽ የልቤን ነገር የኔ እናት። የምታሳቅቆ የውሸት ህይወት ስለምትኖር እኮ ነው። እኔ ሞተር ቤት ስፒከር ነ ለእያንዳንድ እዛ ትሩመር ስንት ጊፍት ሲወርድልኝ መጠፍ ለወር ምስሰጠኝ ነገር ስለዳምጣ አልችልም። ይሄ የሆነ ነገር ስናገር የብዙ ቤት አንኳኳለው። ለዛ እኮ ነው የምጠሉኝ። እነዚህ ጎበዝ ሴቶች ኮንፊደንስ ያላቸው በጣም ትክክለኛ ሜሪጅ አለን ብለው የሚያስቡ ሴቶች እንደዚህ መልስም አይሰጡኝም። ኢግኖር ነው የሚያደርጉኝ። እኔ ቢኮዝ በህይወታቸው ደስተኛ ናቸው። ይሄ ግን ረጡር ምጥምጡ አብስቴርና ዳውንስቴር ወይ ሶፋ ሶፋ ውስ የእያንዳንዳችሁ ቤት ትዳር አለን የምትሉ ሶፋችሁን እንየው እስኪ። ሶፋችሁ ሁሉ ደንዝዟል እኮ ሶፋችሁ ራሱ መፍሳት ጀምሯል አሁን ተንፍሶ ገና ሲጠስ ይልበት ከነስትረሱ የለመ ልጋጋን ቦርጩን ትክክለኛ እንደ ኪኒ ማንጃሮ ሪሞት ይዞ ሰባት ደረጃ ተብሏል። አዲስ አበባ ላይ ሰባት ደረጃ የምናይቁ ባልሽ ላይ ነው፣ ቦርጩ ላይ ካገጩ እስከ ቦርጩ ያንችም አለ ተጨምሮ። ምን አባሽ እንዲህ ነው ማቀምስሽ? እያንዳንድ ስታለቅሽ እንግዲህ በረብ ሰቅሰቅ ብለሽ እንድታለቅሽ ነው ማረገው። አንዳንድ ሰዎች አላችሁ ፐርፊውምና ሜካፕ ወይ ደግሞ ብራንድ በመልበስ አይ ሃብ ግድ ላይፍ አይ ሃብ ዝዝዝዝ እምትሉ ከማቴሪያል ወጣን እኮኛ ልናሳይሽ አይደለም እኔ ለለብሰው ታይምም የለኛውም ሴት ልጅ ማቴሪያል የምታይበት ታይም አላት የሆነ ሰዓት አሁን እ የዛሬ አራት ዓመት አምስት ዓመት የገዛሁትን ነገር በሙሉ እያመጣሁ አሳይሽ ነበር አንቺ ፋራት ይኛለች ፋርነት አይደለም ዝስ ታይም ቤቢ አሁን ላይ ደግሞ ምንም እኔ ራሴ ዞር ብዬም አላይ እንኳን ለአንቺ ላሳይሽ እበቶች ላይፋችሁ ደስተኛ መሆናችሁን ይሄ ስዊምፑል ዘርግተሽ እዛ ላይ እንደው ቆራሪት ብቷኝ ራሱ ደስታ እንደሌለሽ ያስታውቃል። የውሸት ምስቁ አላችሁ። ከዛ ደግሞ ለእኔ መጠሽ ደስተኛ እንዳንሽ ታስታውቂያለሽ። ይሄ የውሸት ምን አባሽ ገርፈሽ ነው እንዴ ነው ምስቀው አልገረፍሽኝ ምኩ ስፈልግ ነው ምስቅ። እኔ ሳቂ ብለሽ ሁሉ ኮመንት መጽፍ ያለሽ ምን አባሽ እስቃለሁ። ደስ ሲለኝ ነው ምስቅ። መሳከል የለብኝ አልስቅም። የውሸት ላይ ፈት ፊታችሁን አይተን አንዳንድ ሰዎች ድንዝ ቅዝዝ ፍዝዝዝዝ የሆነ በቃ ዝፈጥ እንዳላችሁበት ህይወታችሁ ያስታውቃል። ሰልፊ ተነስታችሁ ስልካችሁ ላይ ስትኮስቱ ይናገራል። ስትረሳችሁ አንድ ሁለት ሶስት አራት ደረጃ እንደሆነ አምስት ላይ ደርሶ ትዳር ልትፈቱ የደረሳችሁ ሰዎች አላችሁ፣ አስጠልታችኋል። ትክክለኛውን እኮ ነው የምነግርሽ እኔ ልክኛ የአንገታችሁ ያን እጥረት ህይወታችሁ ላይ ስትረስ እንዳለ ያስታውቃል። በቃ እኔ እንኳን አሁን ሰሞኑን እችን በግ ስለበለው አንገቴ ልታጥሩብኝ ይሄ አጥንቴ ው መደበቅ ጀምሯል መደበቅ ጀምሯል። እንዲህ ስል ግን ትክክለኛ ህይወት እየኖርኩ ነው። አንዳንድ ሰዎች አላችሁ ከስትረስ ብዛት አንገታችሁ አጥሯል፣ እንደ ጉጉት ግማሽ ሰውነት ምናጣልጥሽ እያንዳንድሽ፣ መጠሽ ኮመስት ፅፊ እጅ እጅሽን ነው የምሰብረው። እንዳት ፅፊ ፋራ ትለኛለች። እንደ ችግር ዳሜ፣ ከእናንተ ብሶ ደግሞ ፋራ ፋራማ መሆንሽ ነው። በጊዜ ሳትወልጅ ሳትጠቀሚበት፣ ደንዝዘሽ ከበደ ሲሄድ አለሙ ሲመጣ እንትና ሲመለስ እንትና ህይወታችሁ ላይ ቅዝዝ ያላችሁ ሰዎች አለ። ትዌንቲ ፎር እያላችሁ ህይወትሽ ላይ ስሪበት። ኧረ ስድብ እንዴ ማሜ ህይወታቸው ላይ ሰማናችሁ እኮ ስናቃችሁ፣ ስምንት ዓመት ዘጠኝ ዓመት አወቅ ናችሁ ያነ ሳይደምር የእናንተ እድሜ ቤንጃሚን ፍራንክሊን ነው እንዴ? መልኩን ማይቀይር የኢትዮጵያ ገንዘብ እንኳን ከለሩን ቀይሯል። የእናንተ እድሜ ቤንጃሚን ፍራንክሊን ነው እንዴ? አታፍሩም ለጠበሳችሁት። ይሄ ዥልጥ ባልሽ ወይ ቦይፍሬንድሽ አንቴኒ ቱ ስትዩ ሊያዳምጥሽ ይችላል። ቢኮስ ጀዝባ ነው የጠበሳቸኋቸው ወንዶች ራሱ እኮ ያፍራሉን። አንዳንድ አላችሁ ደግሞ ሁለት አርባ ሁለት አርባ ሰማኒ ላይ ፊት ያላችሁ ወይ ሁለት ያላችሁ አርባ ቤት ገብታችሁ ይነው። ቤቢ ጋድ ስንት ቤቢ አይፈቅድልኝም፣ እንደው ለመደለልም አልጠቀምበትም።

አም ተሪ ሴክስ ስትው የአራዳ ልጅ እየበላ ማይ ቤቢ ቴኒ ተሪ ሰበን ስገባ ነው ነው ማይ ቤቢ ቱደይ ሰርበርድ ይላል እንደዚህ ብሎ አባቴ፣ አትሊስት አንተ ጉቦ እየበላ ነው ትችላለ፣ አባቴ እኛ ደረቅን እኮ እኛ እየቆጠርን እናንተ እየበላችሁ። እኔ የገርል ፍሬንድን እድሜ ልቁጠርልክ? ቁጭ ብላ ደግሞ ሶስት ራክ ወይ አራት ራክ ይኖራታል። ቁጭ ብሎ እንደ ጓደኛ እኔ ምስተለውንቡስ ይመጣል ህይወትች ላይ እሱ የጠየቀሽ እድሜሽን ነው። አንቺ የምትጠይቂው መቼ ነው የገዛሽው ትራኩን ሲልሽ፣ እኔ ከአንተ መፈልግ አንድ ልጅ ብቻ ነው በቃ እኔ ብቻ ማሳደገው ትያለሽ፣ እንዲህ ብለሽ ቁጭ ብለሽ ህይወታችሁ ላይ ፍዘት ትቀንዘዝ እና ኔ የምናገረው ውሸት ነው። መጀመሪያ ምኑን ነው የምታስቀድሙት? ረዳቱን፣ አንዳንድ ሴቶች ረዳቱን፣ ረዳት